ዮሴፍም የመጀመሪያ ልጁን እግዚአብሔር በመከራዬ ምድር አሰፋኝ የአባቴንም ቤት አስረሳኝ ሲል ምናሴ አለው። ሁለተኛውን ልጁን ኤፍሬምን ደግሞ እግዚአብሔር በባዕድ ምድር አፈራኝ ብሎ ኤፍሬም ብሎ አለው። ዮሴፍ እነዚህን ሁለት ልጆቹን ስያሜ ሲሰጥ በባዕድ ምድር፣ በመገፋት ምድር እግዚአብሔር ስላደረገለት መጎብኘት እግዚአብሔር ስላደረገለት መልካምነት መታሰቢያ ይሁን ዘንድ በልጆቹ ስያሜን ሰጠን። ከፍሬያማነቱ በፊት ምናሴ ሆነለት። ምናሴ ማለት በባዕድ ምድር ብሎ ይናገራል። እግዚአብሔር የአባቴን ቤት አስረሳኝ ይላል። የዮሴፍ የአባቱ ቤት ማለት ህልሞ፣ ሀሳቡ፣ ራእዩ በወንድሞቹ ዘንድ ተቀባይነትን ያላገኘበት አባቱ እንኳን ህልሙን በነገረው ጊዜ እኔና እናት ወድቀን እንድንሰግድልህ ነው በማለት ህልሙን አክሰብት ያልተደረገበት ይባስን ብሎ ለመሸጥ ታልፎ የተሰጠበት ሞቷል ተብሎ የተነገረበት ነበር የአባቴን ቤት አስረሳኝ የኋላ ታሪኬን አስረሳኝ የመገፋት የመሸጥ ተቀባይነት የማጣት የባዶነት ዘመንን እግዚአብሔር አስረሳኝ አለ ወዳጆቼ እግዚአብሔር ትናንትን የሚያስረሳ አምላክ ነው ትላንትን የሚያስጠላ አምላክ ነው። ለእኔም ለእናንተ ለዮሴፍ ምናሴ እንደሆነለት እግዚአብሔር በባዕድ ምድር ብለን የምንለው የአባቴን ቤት አስረሳኝ ትላንትናዬን አስረሳኝ የምንልበትን አዲስ ነገን እግዚአብሔር በመንገዳችን ይፈጥራል። በሁለተኛ ኤፍሬምን በባዕድ ምድር አፈራኛለን። በተሸጠበት ምድር ባሪያ ሆኖ በሄደበት ምድር ታልፎ በተሰጠበት ምድር ዮሴፍ እንደ ባሪያ አልኖረም። ዮሴፍ እንደ ተጣለ ሰው አልኖረም። ነገር ግን ዮሴፍ እንደ ንጉስ፣ እንደ አለቃ፣ እንደ ጌታ ኖረ። ምክንያቱም ምናሴን አልፎ ወደ ኤፍሬም ሲመጣ ለዮሴፍ የሆነለት ህልሙ የተተረጎመበት ትላንትና የተገፋበት ዛሬ ግን ያህልም ስጋ የለበሰበት ፍሬ ያፈራበት ዘመን ስለሆነ የዮሴፍን የህይወት ስታንዳርድ የዮሴፍን ስያሜ ይቀይሮታል። እግዚአብሔር በህይወታችሁ ኤፍሬምን ያደርጋል። ህልማችሁ ስጋ ይለብሳል። ህልማችሁ ወደ መገለጥ ይመጣል። ህልማችሁ ወደ ፍሬያማነት ይመጣል። ስለዚህ ምናሴን ካለፍን ኤፍሬምን ደግሞ እንገናኛለን። እግዚአብሔር እንደ ምናሴ እንዲሁም እንደ ኤፍሬም የሆነ አዲስን ዘመን በእኔና በእናንተ ህይወት ላይ ይፈጥራል በጌታ በኢየሱስ ስም። በባዓድ ምድር የምናፈራበት ትናንትና ውቻችን የምንረሳበት አዲስ ታሪክ ከእግዚአብሔር ይፈጠራል። ተባረኩ። እንደ ምናሴና እንደ ኤፍሬም ያርግላችሁ። እወዳችኋለሁ።